ዋና ዜና። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰሞኑ ነጻ በወጣቸው ግሸ ራቤል ወረዳ ከሚኖሩ የመንግሥት ሠራተኞች ጋር በታሪካዊቷ ራቤል ከተማ ውይይት አካሄደ። በዝርዝር እንመለከተዋለን። የደቡብ አማራ ቀጠና ሳምነ እዝ በተለያዩ አውደ ውጊያዎች ድል አደረገ። የአማራ ፋኖ ቢር ኃይል ደቡብ አማራ ቀጠና ሳምነ እዝ አጼ ዘርዓ ያዕቆብ አንደኛ ኮር የኮሩቃኞች በአገዛዙ ሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በሚጓዝ ላይ እንዳለ በተወሰደ የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ኪሳራ ደርሷል። በሌላ መረጃ ፋብሃ ደቡብ አማራ ቀጠና ሳምነ እዝ ኃይል ማርያም ማማው ክፍለ ጦር በሸዋ ቡልጋ ሀገር ማርያም በስድስት ቦታዎች አውደ ውጊያ በማድረግ በጠላት ላይ ድል ተቀዳጅቷል። በዝርዝር የምንነግራቸው ቀዳሚ መረጃችን ነው። በጎጃም ግንባር ዘራፊዎች ላይ እርምጃ ተወሰደ። ከምሽቱ ሁለት ሰዓት በመሸንቲ መስመር ልዩ ቦታ መቶ ካብ ተብሎ በሚጠራ ቦታ በፋኖ ስም የተለያዩ ዝርፊያዎችን ሲፈጽሙ የነበሩ የአረመኔው ሥርዓትና አሽከር ተባባሪ የሆኑ አካላት ላይ የተጠና ጥቃት ተፈጽሟል። በሌላ ዜና በንጹሐን ላይ የድሮን ጥቃት ደርሷል። የአደይት አቅራቢያ በምትገኘው ረቡ ገበያ ተብላ በምትጠራ ቦታ ድሮን የጣለ ሲሆን አምስት ንጹሐን አርሶ አደሮች መገደላቸው ታውቋል። በዚሁ የጎጃም ግንባርም በደብረ ማርቆስ ከተማ አስተዳደር አበማ ክፍለ ከተማ የፋኖ አባላት በወሰዱት የተጠና ጥቃት ከፍተኛ ድል አስመዝግበዋል። ጤና ይስጥልን ውድ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አልማሽ ተመልካቾቻችን፣ በያላችሁበት አለም ሆናችሁ የመረጃ ሰዓታችንን በመጠበቅ ዝርዝር እውነቶችን ስለምታደምጡ እጅግ አርገ እናመሰግናለን። ከዓለም አቀፍ ፋኖ ሚዲያ ወንዳለ ቢክስ ነኝ። ቀደም ሲል የሰማችኋቸውን አበይት መረጃዎች በዝርዝር እየነገርኳችሁ ቆይታ አደርጋለሁ። እናንተም እስከ ፍጻሜው ድረስ በመቆየት ዝርዝሩን እንድትሰሙ አክብሮታዊ ግብዣችን ነው። ወደ ቀዳሚው ዝርዝር ጉዳይ ተመልሻለሁ። የአማራ ፋኖ ብሔራዊ ኃይል አፋብሃ ደቡብ አማራ ቀጠና ሳምነው እዝ በተለያዩ አውደ ውጊያዎች ድል አደረገ። የደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር የኮር ቃኚዎች በአገዛዙ ሁለት ተሽከርካሪ ተጭኖ ከለሚ ወደ ጀማ በመጓዝ ላይ እንዳለ በወሰዱት የደፈጣ ጥቃት በአገዛዙ ጥምር ጦር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት አድርሰውበታል። በሌላ መረጃ የአፋብሃ ደቡብ አማራ ቀጠና ሳምነው እዝ ኃይለማርያም ማማው ክፍለ ጦር በሸዋ ቡልጋ ሀገረ ማርያም በስድስት ቦታዎች አውደውጊያ በማድረግ በጠላት ላይ ድል ተቀዳጅቷል። ትላንት መስከረ ቀደም 3 2018 ዓ ም ከጠዋቱ ጀምሮ እስከ ምሽት አንድ ሰዓት ድረስ እልህ አስጨራሽ ትንቅንቅ ሲደረግ ውሏል። በአውደውጊያውም ከሀገረ ማርያም ወጣ ባሉ እንደ ሾላ ገበያ፣ ነፍሳምባ፣ ዛላ ዘንባባ፣ ቁም ድንጋይ፣ የኔ ቾክ እና ሰላሴ ሰፈር የተደረገ ሲሆን በእነዚህ አካባቢዎች በተደረገ አውደውጊያ በአገዛዙ ጥምር ጦር ላይ ከፍተኛ ጉዳት ደርሷል። ሁለት ተሽከርካሪ አምቡላንስ ሞትና ቁስለኛ የአገዛዙ ጥምር ጦር ወደ ሀገረ ማርያም ሆስፒታል የገባ ሲሆን ከፍተኛ ጉዳት ያስተናገዱ የአጋዚ ኮማንዶ አባላት ደግሞ ወደ ጦር ኃይሎች ተወስደዋል ተብሏል። በዚህ መረጃ ላይ ሰፋ ያለም መረጃ ሊያካፍለን የመስክ ሪፖርተራችን ነፃነት ጫን ያለው ከአውደ ግንባር የነበረው ሁነት ምን እንደሚመስል በቀጣይ ስልክ መስመራችን ተገኝቶ መረጃዎችን ያደርስልናል። ጤና ይስጥልን ሪፖርተራችን ነፃነት እንደምናለህ። ለመረጃው ቀድሜ አመሰግናለሁ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

ተመልሰናል። በሸዋ እንቆያለን። የአማራ ፋኖ በደ ኃይል ደቡብ አማራ ቀጠና ሳምን እዝ ከሰሞኑ ነጻ ባወጣቸው ግሸ ራቤል ወረዳ ከሚኖሩ የመንግስት ሰራተኞች ጋር በታራቂ ቆይቷ ራቤል ከተማዊ ታካሄደ። በታሪካዊቷ አራቤል ከተማ ያሉ አገልግሎት ሰጪ ተቋማት መደበኛ ስራቸው እንዲቀጥሉ የሚያስችል ውይይትም ከመንግስት ሰራተኞች ጋር ተካሂዷል። የመወያየ መነሻ ሃሳብ ያቀረቡት የአፋ ባህር ደቡብ አማራ ቀጠና ሳምነው እዝ የድርጅት ጉዳይ ኃላፊ አርበኛ አሸናፊ ምንዳም አገልግሎት ሰጪ ተቋማት ክፍት ሆነው ለህዝባቸው አገልግሎት እንዲሰጡ የተሰደሩ የብልጽግና ፖሊስና የሚሊሻ አባላት ከቤተሰቦቻቸው ጋር ተመልሰው የበደሉትን ህዝብ ይቅርታ ጠይቀው ህይወታቸውን እንዲመሩና የህዝብ ተቋማት ንብረቶችን ለግለሰቦች ጥቅም ሳያውሉም በስርዓት ተቆጥረው ለህዝብ አገልግሎት እንዲሰጡ ለማስቻል ነው መድረኩ የተዘጋጀው ብሏል። በተጨማሪም የድርጅቱ ጉዳይ ኃላፊ አርበኛ አሸናፊ ምንዳ አውቀውም ሆነ ሳያውቁ ከአማራ ህዝብ ጨፍጫፊ የብልጽግና ስርዓት ጎን ተሰልፈው የነበሩ የብልጽግና አመራሮች፣ ፖሊስና የሚኒሽ አባላት በቀጥታ ከፋኖ አመራሮች ጋር ተነጋግረው ወይም በሃይማኖት አባቶችና በሀገር ሽማግሌዎች በኩል በቀጣይ ከእንደዚህ አይነቱ የጥፋት ቡድን ጋር ደግሞ ላይሰሩ ቃል ገብተው ከመጡ ፋኖ በባለፈው ተግባራቸው እንደማይጠይቃቸው በአቋም እንደተያዘ ማረጋገጫ ሰጥቷል። በውይይቱ የተሳተፉ የመንግስት ሰራተኞች የፋኖን ተቋማዊ ለውጥ እንደ ተአምር በመግለጽ አማራን አማራ ላለማፈናቀል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የወሰደ የበሰለ አካሄድ የአማራን አንድነት የሚያመጣ ተግባር ነው ሲሉ አስተያየታቸውን ሰጥቷል። ፋኖ ወደ ታሪካዊቷ ራብኤል ከተማ የገባበት አገባብ ብስለት በተሞላ መልኩ የተጠና በመሆኑ አገልግሎት ሰጪ ተቋማትን ከስግብግብ ዘራፊዎች እየታደገ ነው ሲሉ አስተያየቱን ጨምረዋል። በተጨማሪም እነዚህም መንግስት ሰራተኞች በቀጣይ ቢስተካከሉና ባንክሮ ቢታዩ ያላቸውን ጥያቄዎችና አስተያየቶች አቅርበዋል። ከመንግስት ሰራተኞች የተሰጡ አስተያየቶችን በቀጥታ ተቀብለን እናስተካክላለን ያሉት የአፋ ባህር ደቡብ አማራ ቀጠና ሳምን እዝ ህግ አገልግሎት መምሪያ ኃላፊ አርበኛ ተስፋይ ገስጥ የፋኖ አባሎችን እዙ የሚያስፈልገውን ትዕዛዝ ከመፈጸም ውጪ በድርጅታዊና አስተዳደራዊ ጉዳዮች የማይገቡ መሆኑን አውቃችሁ በቀጣይ የሚዘረጋው መዋቅር የራሳችሁን አስተዋጽኦ ልታደርጉ ይገባል ሲሉ የማጠቃለያ ሀሳብ ሰጥተዋል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ የአጼ ዘር ያዕቆብ ህዝብ ግንኙነት ኃላፊም አማረ ታዘዘ ነው። መረጃውን ደግሞ የላከልን የእዙ ህዝብ ግንኙነት ክፍል ነው። ውድ አድማጭ ተመልካቾቻችን፣ አሁንም መረጃችን እንደቀጠለ ነው። ወደ ጎጃም ግንባር መረጃችን እንሸጋገራለን። የፋሽስቱ ኃይል አዴት አቅራቢያ በምትገኘው ረቡዕ ገበያ ተብላ በምትጠራው ቦታ ድሮን በመጣል የአምስት ንጹሐን አርሶ አደሮች ህይወትን ቀጠፈ። የአሻራ ምንጮች ከቦታው እንዳረጋገጡት ከሆነ ከቀኑ ስድስት ሰዓት አካባቢም ጥቅምት 3 በዛሬው እለት በይልማና ዴንሳ ወረዳም አዴት አቅራቢያ ልዩ ስሟ ረቡዕ ገበያ በተባለች ቦታ ድሮን የጣለ ሲሆን አምስት አርሶ አደሮች በአሰቃቂ ሁኔታ መገደላቸውን ለማወቅ ተችሏል። ሴቶችና ህጻናት እንዲሁም የቀንድ ከብቶችም የጥቃቱ ሰለባ መሆናቸውን የአይን እማኞች ለአሻራ ገልጸዋል ሲል የዘገበው አሻራ ሚዲያ ነው። ውድ አድማጮች ተመልካቾች፣ በጎጃም ግንባር በተለያዩ ቀጠናዎች ትንቅንቆች የቀጠሉ ሲሆን ዘራፊዎች ላይም እርምጃ እየተወሰደ ስለመሆኑ ለማወቅ ተችሏል። ጥቅምት 2 2018 ከምሽቱ ሁለት ሰዓት ላይ በመሸንቲ መስመር ልዩ ቦታው መቶ ካብ ተብሎ በሚጠራ ቦታ በፋኖ ስም የተለያዩ ዝርፊያዎችን ሲፈጽሙ የነበሩ የአረመኔው ስርዓትና ሽከር ተባባሪ የሆኑ አካላት ላይ የጣናው መብረቅ ብርጌድ ቃኝና መሐንዲስ ባደረጉት የተጠና ልዩ ኦፕሬሽን ደረጀ ሞላ የተባለ ሚሊሻም እስከ ወዳኛው የተሸኘ ሲሆን በዚሁ ቀጠና ላይ ያለውን የሚፈጽሙትን ወንጀሎች በመከታተል ቀጣይነት ያለው እርምጃ ለመውሰድ ብርጌዱ በትኩረት እየሰራ ሲሆን ህዝቡ ማንኛውም ጥቆማ በመስጠት እንድትተባበሩ በማለት ጥሪ አስተላልፏል። የምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሀብታሞ የሱፍ ባደረሰው መረጃ መሰረት በሌላኛው የጎጃም ግንባር በደብረ ማርቆስ ከተማ አስተዳደር አበማ ክፍለ ከተማ ልዩ ቦታ ውሃ ጋን ተብሎ በሚጠራው አካባቢ በሚገኘው የሚሊሻ ካምፕ ላይ ከባድ ጥቃት ተፈጽሞ በርካታ የሚሊሻ አባላት ሙትና ቁስለኛ መደረጋቸውን ለማረጋገጥ ተችሏል። ጥቃቱ የተፈጸመው ዛሬ ጥቅምት 3 2018 ንጋት ላይ ሲሆን ደቂቃዎችን በፈጀ ኦፕሬሽን ነው። በሚሊሻ አባላቱ ላይ ከባድ ጉዳት ማድረስ የተቻሉ ተብሏል። በከተማው ውሃጋን ተብሎ በሚጠራው አካባቢ በነበረም የሚሊሻ ካምፕ ላይ ጥቃቱን የፈጸሙት በአፄ ቴዎድሮስ እዝ ስድስተኛ ክፍለ ጦር ሥር የሚገኙት የንጉሥ ተክለ ሃይማኖት ብርጌድ አባላት መሆናቸውንም የተገኘው መረጃ ያመላክታል። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒልክ እዝ ንጉስ ሚካኤል አሊ ኮር በዘመቻ ኮማንዶ ደምሰው ከተማ ከፍተኛ የጦር ሜዳ ድል አስመዘገበም። በምዕራብ ወሎ ግንባር መሀል ሳይንት ወረዳ ውስጥ ከትላንት በስቲያ ጥቅምት 12 2018 ጀምሮ እስከ ትላንት ናው እኩለ ቀን ድረስ በተደረገ ትንቅንቅ የንጉስ ሚካኤል አሊ ኮር ሰራዊት የመሀል ሳይንት ወረዳ መቀመጫ ሆነችው ደንሳ ከተማ ውስጥ መግባቱ ተረጋግጧል። ከኮሩ ሰራዊት መካከል የአማራ ሳይንት መቅደላ ክፍለ ጦር፣ የመብረ ክፍለ ጦር ና የኢንጂነር ደሳለኛ አሰፋ ክፍለ ጦር የተወሰኑ አህዶች ተውጣጥተው በሰሩት ኦፕሬሽን እስካሁን በደረሰው መረጃ መሰረት ከ30 በላይ ጠላት እርምጃ የተወሰደበት ሲሆን የአድማ ብተና ሻለቃ መሪና አንድ ሻምበል መሪ እንዲሁም ሶስት የወረዳ አመራሮችም አብረው እስከ ወዲያኛው ተሸኝተዋል። የተመሰሰው ጠላት ቁጥር ሊጨምር እንደሚችልም ይገመታል። በኦፕሬሽኑ 11 የጠላት ምርኮኛ እንደተያዘም ነው ለማረጋገጥ የተቻለው። በሚኒልክ እዝ ምክትል ዘመቻ መሪ ኮሎኔል ፈንታው መኮዬ በእዙ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴና በንጉስ ሚካኤል አሊኮር አዛዥ አርበኛ ብነው ታደሰ እንዲሁም በእዙ ወታደራዊ አማካሪ ሻለቃ ክንዱ ሰውነት የተመራው የደንሳ ኦፕሬሽን የጠላት አራት ከባድ መሽጎች የተሰበሩበት መሆኑም ታውቋል። በከተማይቱ ዳር ማለትም በጎራደሽነት፣ በዙሃ፣ በጎጃምበርና በሙያና ቴክኒክ ጠላት ያዘጋጃቸው የሚያስፈልጋቸው ምሽጎች ሙሉ በሙሉ ተሰብረዋል። ጠላት ሲጠቀምባቸው የነበሩ ቁሳቁሶች እና ሌሎች ንብረቶችን በኮር ሰራዊት እጅ ገብተው ወደ ፋኖ የጦር ሰፈር የተወሰዱ ሲሆን፣ በኮሎኔል መብሬ የተመራው የጠላት ኃይልም እስከ ዛሬ በበለጠ አኳን ከባድ ሰብአዊ እና ቁሳዊ ኪሳራ ጭምር እንደደረሰበት የውስጥ ወታደራዊ ምንጫዎች ገልጸውልኛል ሲል የአፋባ ምስራቅ አማራ ቀጠና ሚኒልክ እዝ የህዝብ ግንኙነት ክፍል ያደረሰን መረጃ ያሳያል። በዚሁ በንጉስ ሚካኤል አሊ ኮር በቀኝ አዝማች የታገሱ አራጋው ስም የተሰየመ ዘመቻ መታወጅም ተሰምተዋል። በኮር ስር ያሉ ክፍለ ጦሮችም ልዩ ዘመቻ በተመሳሳይ ሰዓት ውጊያ በመክፈት የብርሃኑ ጁላ ሰራዊት ላይ ከባድ ሰብአዊና ቁሳዊ ይሰራኑና አድርሰዋል። በአፋብሃ ምኒልክ እዝ ንጉስ ሚካኤል አሊ ኮር ስል ከመብረ ክፍለ ጦር አንድ ሻለቃ ከአማራ ሳይንት መቅደላ ክፍለ ጦር አራት ሻለቃ ከታቦር ተራራ ብርጌድ አንድ ሻለቃ እንዲሁም ከኢንጂነር ደሳለኛ አስፋ ክፍለ ጦር አንድ ሻለቃ የተውጣጣ ጥምር ኃይል በተመሳሳይ ሰዓት በፋሽስቱ ሰራዊት ላይ የተጀመረው ዘመቻ ቀኝ አዝማች የታገሱ አራጋው በሚንቀሳ የሚንቀሳቀስበት በነበረ አማራ ሳይንት ግንባር የታለመ ግብ ያለው ሲሆን ገና ከጀምሮም ጥቅምት አንድ በርካታ ድሎች ታጅቦ ፍልሚያው ተጠናክሮ ቀጥሏል። በዘመቻ የመጀመሪያ ቀን ከቀኑ 9 ሰዓት እስከ ጠዋት አንድ ሰዓት ለተከታታይ 15 ሰዓት ድረስ እጅግ ላስጨራሽ አውደ ውጊያ የተካሄደ ሲሆን ከኢንጂነር ደሳለኝ አሰፋ የመጣችው ሻለቃ ከመካነ ሰላም ከተማ ተነስቶ ሽፋን ሊሰጥ የገሰገሰውን ጥምር ጦር ቀይ ዋሻ ወይም ጓሳ ላይ ወገቡን በመምታት ድል አድርገዋል። በተመሳሳይ መልኩ ከታቦር ተራራ ብርጌድ የመጣቸው አንድ ሻለቃ ከአማራ ሳይንት በወርቅ ማውጫ በኩል ገብቶ ሊያግዝ የነበረ ጥምር ጦር ድባቅ ተመቷል። የተቀረው ሻለቃ ሙሉ ለሙሉ መሀል ሳይንት ወረዳ ደኢንሳ በመግባት የቀድሞ ኮንክሪት ስራ ምሽግ ውስጥ የገባውን የአርማብተናናይ ሚኒሻይል እንደ ቅጠል አርግፎታል። እንደተባለውም ቀደም ባለው መረጃችንም ደሳ ከተማ ውስጥ የፋኖ አባላት በመግባትን እርምጃ ወስደዋል። በዚህ ለአስጨራሽ የኮንክሬት ምሽግ ለመስበር በተደረገው ተጋድለውም ከርማብ ተን 17 የሞተ 9 ከባድ ቁስለኛ ማድረግ ተቻለ ሲሆን ሚልሻናፖሊስ ፖሊስ የሞተ ከባድ ቁስለኛ ሁለት ማዕረግም ተገኝተዋል። በዚህም የኮንክሬት ምሽግ ሰበራ ተጋድሎ በወገን ኃይል በኩል ሁለት ቀላል ቁስለኛና አንድ የፋኖ አባል ስለ መሰዋወቱም በትናንት ትናንት ዕለት የወጣው መረጃ ያሳያል። ዘመቻ ቀኝ አዝማች ታገሱ አድረጋውም ተጠናክሮ ይቀጥላል ሲል የአፋ ምስራቅ አማራ ቀጠራ ሚኒልክ እዝ ንጉስ ሚካኤል አሊኮር ነው መረጃውን ያደረሰው። ቡድ አማሽ ተመልካቾች ወደ መጨረሻ ያልነው መረጃ ነው የምናገራችው። ወደ ሸዋን እንመልስ ና ህዝባዊ ምክክር በኤፍራታና ግድም ወረዳ ካብሳራምባ ደጉች ቀበሌ ስለመካሄዱ የሚጠቅስ መረጃ ነው። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ የዘር ያቆብ አንደኛ ከወር ትግሉ ከጀመረ ጀምሮ ብዙ ቀበሌዎችን በስሩ እያስተዳደረ ሲሆን የአሳምነው እዛዚ ዘርያቆብ አንደኛ ከወር ፖለቲካ ዘርፍ ኃላፊ አርበኛ ፋኖ ያሬድና የኮሮ አመራሮች በተገኙበት ሰፊና ጠለቅ ያለ ረጅም ሰዓት የወሰደ በዚሁ በኤፍራታና ግድም ወረዳ ከብሰራ አምባ ደጉች ቀበሌ የፖለቲካ ትምህርትና የህዝብ አደረጃጀት ዙሪያ ከፋኑና አመራሮች በጥሩ ሁኔታ መካሄዱ ለማወቅ ተችሏል። ለህዝቡ ግንዛቤም የኮር ከፍተኛ አመራሮችና ማህበረሰቡ ውይይት ተካሂደዋል። በውይይቱም ከላይ እንደተጠቀሰው አብይ አህመድ በኢፍራታ እና ግድም ወረዳዎች ላይ በፖለቲካና ትምህርት ጉዳይ ያለ የሌላ የሌለውን በትር ከተጠቀምባቸው አማራ ወረዳዎች አንዱ ነው። ሆኖም በአዴኒ አብይ ኩሴራስ ተቀብለው በአማራ ህዝብ ላይ ፖለቲካ የሚሆን ትምህርትና የህዝብ አደረጃጀት እንዳይሰራ ሲያደርግ የቆየ ሲሆን ፋኖች በሚያስተዳድሯቸው ወረዳና ቀበሌ አሁን ባለ የፖለቲካ ትምህርትና የህዝብ አደረጃጀት ጉዳይ ለህብረተሰቡም ሰፊ ሚና የተጫወተበትና ፋኖዎች ይህን አርማን ሰራዊት ለመጣል ከወጡ ጀምሮ በሰላም መውጣትና መግባት እንደቻሉ አልፎም ተማሪ ልጆቻቸው በሰላም ወደ ትምህርት ቤት ገብተው ተምረው እንዲመለሱ የተደረገበት የህዝብ አደረጃጀትም ሰላማቸውን ያስገኘ ለኮር አመራሮች ሰፋ ያለ ግንዛቤም እና ሀሳብ ከማህበረሰቡ ያሳዩበት መድረክ ነበር ተብሏል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር አመራሮችና የአጼ ዘርዓ ያዕቆብ አንደኛ ኮር ፖለቲካ ዘርፍ አርበኛ ያሬድ በኤፍራታና ግድም ወረዳ ካብሳራምባ ዳጉቼ ቀበሌ ከሚኖሩም የማህበረሰብ ክፍል ጋር በነበራቸው ውይይትም ማህበረሰቡም ለፋኖ አመራሮች ደስታው እንደገለጸ ለማወቅ ተችሏል። መረጃውን ያደረሰው የኮሩም የህዝብ ግንኙነት ኃላፊ አርበኛም አማረ ታዘዝ ነው። ወደ ዓለም አቀፍ ፋኖ ሚዲያ ቤተሰቦች አድማጭ ተመልካቾቻችን፣ ለዛሬ ያጠናቀርናቸው አበይት የአውደ ግንባር ውሎ መረጃዎቻችን በዚሁ ተጠናቀዋል። ወንዳለ ቢክስ መረጃዎቹን ወደ እናንተ እያደረሱ ቆይታ አድርጌያለሁ። ለነበረን አብሮነት ጊዜ እጅግ ጋር ነው የማመሰግነው። በሌላኛው የመረጃ ሰዓት ዳግም እንገናኛለን። እስከዚያው ድረስ ግን በቸር ቆዩን። ሰላም ለእናንተ።